እናት በአንድ የወንጀል ድርጊት ጥፋተኛ ተብላ እስራት ሲፈረድባት የአራት ወር አራስ ብትሆን የጨቅላው እጣ ፋንታ ምን ይሆናል? በኢትዮጵያ ሕግ ጨቅላ ሕፃናት፣ ወደ ማረሚያ ቤት የሚገቡ ፍርደኛ እናቶቻቸው ጋር አብረው እንዲገቡ የሚፈቀደው እስከ ስንት ዓመት ዕድሜ ላሉ ሕፃናት ይሆን? በዛሬው አልሰማንም እንዳትሉ ከተሻሻለው የማረሚያ ቤት አዋጅ እንዲታወቁ የመረጥናቸውን በጥቂቱ እነግራችኋለሁ። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው ኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳመጣቦት የህይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ፣ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። መጀመሪያ ግን አጭር መንደርደሪያ ላስቀድም። ማንም ሰው ሲታሰር በአካል ውጭ ሆነው በሐሳብ ግን አብረው እስረኛ የሚሆኑ ወዳጆች፣ ቤተሰቦች ይኖሩታል። ምንም ያህል ዓመት ይሁን ትቼ ሳልሄድ ታምኜ እስኪፈታ እጠብቃለሁ የሚሉ ለቃላቸው እጅ የሚሰጡ ሲጋቡ የገቡትን ቃል ኪዳን ጠብቀው በመታመን ራሳቸውን በፈቃዳቸው የሚያስሩ የትዳር አጋሮችም ይኖራሉ። ከኖሩት መካከል ይቺ አሜሪካዊት አንዷ ነች። የትዳር አጋሯ የልጆቿ አባት የእስር ቅጣት ተፈርዶበት ታሰረም። እርሷም ለ26 ዓመታት ለቃሏ ለትዳሯ ታመነች። ለ26 ዓመታት ከ26 ዓመታት በኋላ ባሏም እርሷም አብረው ተፈቱ። ባል የመልካምነቷን ልክ ይገልጽበት ቃል ቢያጥረው እርሷ የእኔ መላእክት ናት አላት። እንዲህ ያለ ፍቅርና አፍቃሪ ይስጣችሁ። በ2012 ዓ ም የተሻሻለው የፌዴራል ማረሚያ ቤት አዋጅ ማረሚያ ቤት ማለት ለሕዝብ በግልጽ የሚታወቅ ታራሚዎች የተወሰነባቸውን ፍርድ የሚፈጽሙበት የሚታረሙበትና የሚታነጹበት እንዲሁም ማረፊያ ቤትን ይጨምራል ካለ በኋላ ማረፊያ ቤት ማለት የመደበኛ ክስ ተከፍቶ በቀጠሮ ላይ ያሉ ተከሳሾች ወይም በፍታቤር የአፈጻጸም ክርክር በተሰጠ ትዕዛዝ የሚቆዩበት ነው ሲል ትርጉም ይሰጣል። የተሻሻለው አዋጅ የፌዴራል ማረሚያ ቤቶች በሕግ የተጣለባቸው ኃላፊነት እንዳለ ሆኖ ከእስረኞች አያያዝ ጋር በተገናኘ ያለባቸውን ኃላፊነታቸውን የሚከታተል የማኅበረሰብ መሪዎች ኮሚቴ እንደሚቋቋም ይደነግጋል። በህብረተሰቡ የታወቀና ተቀባይነት ያላቸው የማኅበረሰብ መሪዎች፣ በተለይ የሃይማኖት መሪዎች፣ የባህላዊ ስርዓት መሪዎች፣ የአገር ሽማግሌዎች፣ የሰባዊ መብት ተሟጋቾችና ታዋቂ ግለሰቦችን ኮሚቴው ያካትታል። ይህ ኮሚቴ የማረሚያ ቤት ኮሚሽን ለእስረኞች የሚያደርገው አያያዝ ሕገ መንግስቱን ዓለም አቀፍ የሰብአዊ መብት ስምምነቶችንና አዋጁን ያከበረ ስለመሆኑ የማረጋገጥ ስልጣን ተሰጥቶታል። ቁጥር 26 ማረሚያ ቤት በሕግ ስልጣን በተሰጠው ፍርድ ቤት የተሰጠ ትዕዛዝ ወይም ውሳኔ መኖሩን ሳያረጋግጥ ማንኛውንም ሰው መቀበል አይችልም። ቁጥር 29 ንኡስ ቁጥር 1 እስረኛ ወደ ማረሚያ ቤት እንደገባ ወዲያውኑ ስለሚገኝበት ቦታ ቤተሰቡን ወይም ጠበቃውን የማሳወቅ መብት አለው። እስረኛው ስለሚገኝበት ሁኔታ ለቤተሰቦቹ ወይም ጠበቃውን የሚያሳውቅበት ሁኔታ ማረሚያ ቤት የማመቻቸት ግዴታ አለበት። ቁጥር አርባ ንዑስ ቁጥር ስድስት የመፈቻ ጊዜያቸው የተቃረበ እስረኞች ከማረሚያ ቤት ውጭ እንዲሰሩ በማድረግ በራሳቸው ወይም በአጃቢ ወጥተው እንዲመለሱ ወይም በሌላ ማናቸውም መንገድ ከውጪው ማህበረሰብ ጋር አስቀድመው ግንኙነት የሚፈጥሩበት ስርዓት በማረሚያ ቤቱ ይዘረጋል። ቁጥር 43 ንዑስ ቁጥር 4 ማንኛውም ማንበብና መጻፍ የማይችል ታራሚ የመማር ግዴታ አለበት። በመጨረሻም ቁጥር 53 ንዑስ ቁጥር 4 ሴት እስረኞች ቅርብ ክትትል የሚያስፈልገው 24 ወራት ያላለፈው ሕፃን ካላቸው አብሯቸው እንዲቆይ ይደረጋል። ኮሚሽኑ ለሕፃኑ እድገትና ጤንነት አስፈላጊውን በጀት ይመድባል። እድሜያቸው ከ24 ወር በላይ የሆኑ ሕፃናት ከታራሚ እናታቸው ጋር በማረሚያ ቤት እንዲቆዩ ፍርድ ቤቱ ከወሰነ ማረሚያ ቤት አስተዳደር ለሕፃኑ ወይም ለሕፃኗ እንክብካቤና ድጋፍ ማድረግ አለበት። የዛሬውን አበቃን። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሠራው የኢትዮጵያ የፌዴራል ጠበቆች ማኅበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።